አትገባም ብላኝ ከበር ዘግታብኛለች። እውነት ስሜ ለማጥፋት የማይቆፍሩት ጉድጓድ የለም የማይፈነቅሉት፣ እኔ አሁን ልገባ ስል አትገባም ነው እያደረገችኝ ያለችው ማለት ነው። ልጄ ልይ፣ እኔ ትናፍቁኛላችሁ እናንተ፣ አንቺም ልጄም እያልኳት ነው ያለት ገኒ። ሌላ ምን የሚያጠፋ ወጠፋ ግን እኮ ልጄ ነው እስከዛሬ ስትል የሰማሁት አይደለም ሩታ፣ ሩታ ትናፍቀኛለች ስትል አይደለም ገኒ፣ እውነት ሩታ ሩታንም ብያለሁ። ጉድ ጉድ ጉድ ጉድ ጉድ በል ጎንደር። ይሄን ነው እንግዲህ ማለት ነው ጋይስ። በሬ ላይ ገኒም ደገመችው ማለት ነው ለሩታ። ወይኔ ሰላም ሳልላችሁ ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የመሲ ቻናል ቤተሰቦች መሲ ነኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ለቤት አዲስ ከሆናችሁ እንኳን በሰላም መጣችሁ፣ ነበሮቹ እንኳን ደህና ቆያችሁኝ እያልኩኝ እንግዲህ ትላንትና ብዙዎቻችን አይተናል፣ ብዙዎቻችን ታዝበናል ማለት ነው። ገኒ የሩታ እህት ማለት ነው። ስለ ሩታ ምን አለች? አብርሽንስ ምን አለች? እንፈተፍታለን። መግቢያ ላይ እንደሰማችሁት እንግዲህ ገኒ ከነሱ ከቤቷ ወደ ሩታ ቤት ወደ ቤት ወደ ቤተሰቦቿ ስትሄድ በር ላይ እየተጨቃጨቁ አገኘቻቸው ማለት ነው። እሱን ደግሞ ምንድን ነው እሱ እየፈለኩት ነበረ አብርሽ አለችው። ከዛ ሳብርሽ ደግሞ እኔም ገን እየፈለኩሽ ነበረ አላት ማለት ነው። ወይኔ አብርሽ እንትን አያጣም እኮ በእውነት መልስ አያጣም እኮ ለጥያቄው መልስ አያጣም ማለት ነው። መልስ መልስ እንዳታጣ ተብሎ እንደተመረቀ ሰው ማለት ነው። እና እንግዲህ ገኒዬ እንደምታቂ ልጄን ናግፈቄ ስጦታ የልጄ ፎቶ ይዤ መጥቻላ ሩታ አልቀበልም ከቤተሰቦቿ ጋራም ልጅቷ ያነካካት ማለት ነው። እና ቤተሰብ፣ ምን ትላላችሁ እናንተ? ልጄም ናፍቀኝ ሩታም ናፍቃኛለች። ይሄው ልጄን አላሳይም ብላኛለች፣ አትገባም ብላኛለች። የልጄ ስጦታ ለልጄ የልጄ ፎቶ አፍሰርቼ መጥቼ፣ አልቀበልም ብላለች። ምናም ብስል እኔ እኮ አለችው፣ እኔ እኮ እስተ ዛሬ ድረስ ልጄ ነው እንጂ ሩታ ናፈቀችኝ ስትል አልሰማውም። እኔ እንደውም ከምንም በላይ ደግሞ ከልጁም በላይ ያገኛት ሩታን ነው አንተ ከዚህም ፎቶን በላይም እ አንተ ነህ የምታስፈልጋችሁ አላለቻቸውም። በስመ አፌ ቆረጥ አፌ ቆረጥ እላለች ሩታ አፌ ቆረጥ ገድዬ ትክክል ነች ማለት ነው። ከምንም በላይ ከፎቶም በላይ ከትላንትናም ብያለሁ ማለት ነው። ከማክትሪያ በላይም ደግሞ የሚያስፈልገው ሰውነት ሰው ሆኖ መገኘት ነው ማለት ነው እና አብርሽ ደግሞ አሁን ሰዓት ላይ አንዴ ወደ ሄርሜላ ላይ ለጠለጣ ሩታ ብቻውን ሳያት እኔ እኮ ወድሻለሁ እኔ እኮ አፈቅርሻለሁ ይላታል እና እኛ እኮ ማለት ነው አብርሽ በአካውቅ ዓይንን ግለጥ ሄርሜላ ያጠመደች ልህ ወጥመድ ውስጥ ልትከትክ ነው ብለናል እኮ ግን፣ አብርሽ አልሰማም ማለት ነው። እና ገኒም ደግሞ እውነታ ነው። ፎቶ ምን ያደርግላታል? ልጁ ኦሪጂናሉ ልጇ አጠገቧ ነው ያለው ማለት ነው። እና አሁንም ቢሆን ፎቶ ምን ያደርግላታል? ልጇ አጠገቧ ነው ያለው። ከምንም በላይ የምታስፈልገው እንደ አባት አንተነቅ ነቅ ማለት ነው። በፎቶ አትሸውዳት። ፎቶ እራሷ ታስነሳ ማለት ነው። እና ይቅርታ ጋይስ ወፌ እየጮኸ ነው ማለት ነው እና ከፎቶም በላይም ደግሞ የምታስፈልጋት አንተ ነው፣ ለልጁም ለሩታ ማለት ነው። ለምን በቃ አስፈላጊ ስለሆነ ማለት ነው። በዚህ በዚህን ሰዓት ላይ አንድ ላይ ያልሆናችሁ ወይም ደግሞ አንተ ሄደ አጠገቧ አይዞሽ ሩታ ብለ ያልተንከባከብካት ነገ ወልዳ ስትነሳ እኮ ይደርሳል ሁሉም ነገር ስጦታው ማለት ነው። የልጇን ፎቶ ሶስታችሁም አንድ ላይ አድርጋችሁ ብታሰሩ ማለት ነው። ግን አሁን ሰው ነው ሰው ነው ይናፈቃት፣ አንተን ይናፈቃት ማለት ነው። እና ሩታ እየተለሳለሰች ክልክ ነበረ፣ ልትታረቁ ጫፍ ላይ ደርሳነች። ነገሩን ያበላሸው አንተ ማለት ነው። የሆነ ነገር ስታደርግ ሄርሜላ ለምን እዚህ ውስጥ እንደምታስገባት አላቅም ማለት ነው። ሄርሜላ አሰብ ካልሰጠችበት ደስ አይልህ ማብረሽ ማለት ነው። ሄርሜላ ግዴታ መገኘት አለባት የሆነ ነገር ለሩታ አሰሰጣት ማለት ነው። ዋት አበን ብሮ እንዴ ተፋታት እንጂ ሄርሜላን በቃ ተዋት። ሄርሜላ ማለት ነው ሄርሜላ የጠነሰሰችው ጥንስስ አለ ማለት ነው። እሱም ደግሞ ሩታና አንተ አላይታ እሷ ልትወስድቅ ነው የፈለገችው ማለት ነው። ይሄ ደግሞ መቼም አይሆንም ማለት ነው። ይሄ በህልማ ነው እንጂ በውን አይሆንም ማለት ነው። እና የሩታ እህቶችም እንግዲህ እነገኒም እነሚሉ ማለት ነው። አብርሽን ተው እያሉት ነው ማለት ነው። ማንም ትዳር ትዳሩ ማንም ቤተሰብ እንዲፈታ አይፈልግም ማለት ነው። እና አብርሽ ተው፣ አብርሽ ተመለስ፣ አብርሽ ትክክል አይደለም እያሉት ነው ማለት ነው። ቤተሰብ አሁንም ቢሆን ገኒም ትክክል ነች የተናገረችው ማለት ነው። እስከዛ ድረስ አንድን ቀለታም አልሰማሁም። እኔ ላናግርህ ፈልጌ ነበረ። ይች ልጅ ለምንድን ነው እሱ እግሮን የምታደርጋት? ለምንድን ነው እሱ የምታርቃት? ለምንድን ነው እሱ የማታቀርባት? ለምንድን ነው እሱ የማትንከባከባት ብላ ልትናገር ነበር። እንግዲህ ገኔ እንዳጋጣሚ ደግሞ በር ላይ ሲጨቃጨቁ ልጁን ገብቼ ሊ አታይም የማለት እየተጨቃጨቁ ነበር። ነገ አው ልጄ አባቴ ብሎ ይመጣል አለ። አዎ እንዴ ምን አሳደገ ነው አሳደገ ነው እንዲ አባቴን አባት ክፉ ክፉ ልትናገር አችልም። ግን ደግሞ እንዳሳደገ ሰው እሷ ነች እያሳደገች ያለችው። አባቴ ብሎ ይመጣል ብለህ ደረት ሞልተህ መናገር አችልም ማለት ነው አብረሽ እና ዛሬውኑም ታረቁ አንድ ላይ ሆኑ ልጃችሁን በሰላም በስነ ስርዓት አሳድጉ ማለት ነው። እና እባክህ ወጥመድ ያጠመደችልህ ሄርሜላ ውጣ ማለት ነው። ዓይንን ገለጣ አሁንም ቢሆን እኔ አብርሹ ሁሌ እንደምለው ዓይንን ገልጠ ይሄ ማለት ነው በዙር ወደ ቀኝም ወደ ግራም ወደ ፊትለፊት ፊትለፊት ከአሁን አንድ ና አንድ ያለው ልጅክና ለመጨረሻ ጊዜ የምናገረው ይሄ ነው። ልጅክና ልጅክና ልጅክና ልጅክና ሩታ ሩታ ሩታ ሩታ ብቻ ነች ማለት ነው። እናም ቤተሰብ ይሄንን ነው የምለው ማለት ነው። እና እስቲ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት ማድረግ እንዳትረሱ ፕሊዝ ጋይዝ አበረታቶ ማለት ነው። በሌላ ቪዲዮ እስክመጣ ቸር ሰንብቶ። ባይ ባይ።